ሉል ከእነ ቤተሰቦቹ ወደ ቤት ተመልሰዋል። ቤት ከተመለሱና ልክ በራቸውን ከፍተው ሲገቡ በስማም እንዴት ቤታችን ናፍቆን እንደነበር ሲሉ ሁሉም በስማ ተፈሪም፣ ተመስገን እንኳን ለቤታችን አበቃን ይላል። ሉልም ውሽ እንዴት እንደሚደክም በስማም ምን ጉር ነው ሲል ውዘር ፋንቱም እና ፀደይም እግዚአብሔር ተመስገን እያለች ፀደይ ግን ብዙም ደስተኛ ባትሆንም ያው በሰራተኝነት ስሜት ውስጥ ስለሆነ ያለችው እየተቅለሰለሰች ቁጭ ብላ ከሉል አጠገባለች። እናም በጣም ደክሞኛል። ሁሉም ድካሙን ይናገራል። እናም ደግሞ ግን ተፈሪ እርቦኛልም ደክሞኛልም ሲል በቃ፣ ግን ከዚህ በኋላ ለምንሄድበት ሀገር መጀመሪያ ማጣራት የት ነው ምን አይነት አካባቢ ነው ምን እንዴት አይነት ሰው ነው ያለው እዛ አካባቢ የሚለውን ነገር አውቀን አጣርተን ነው መሄድ ያለብን። ተፈሪ ዝም ብሎ መሄድ ይውልክ ያመጣብን መዘዝ ስትል ትነግረዋለች። እውነት ልክነሽ ፋንቱ፣ ትክክልነሽ እርግጥ ማጣራት ነበረብኝ፣ ግን ደግሞ እንደምታውቂው አስጨናቂ በጣም ጥሩ ሰውና መልካም ሰው ነበረ ሲል ይነግራታል። አዎ ነው፣ መልካም ሰው ነው። ግን ደግሞ ከዚህ በኋላ በቅርብ ጊዜ ያወቀው ጓደኛው ሁሉ ትክክለኛ ሰው እንዳልሆነ ይግባህ ስትለው፣ ሉልም እኔ አሁን የፋንቱን ሀሳብ እቀበላለሁ እውነቷን ነው ፋንቱ እየተናገረችው። ዝም ብለህ የተግባባኸው ሰው ሁሉ ሰው አይደለም። ሁሉም ሰው አንድ አይደለም እኮ አባዬ። ምን ሆነ ነው ግን ስትል፣ አዎ ያው እዚ አካባቢ ጠለፋ መኖሩን አላወቅንም። ደግሞ ግን የሚያሳዝነው ነገር አስጨናቂ ነው። እንኳን እንደዚህ እንኳን አድርጎልን ሳንሰናበተው ሳናገኘው በመምጣታችን ቅርብ ይለኝም። ግን ደግሞ እንኳን በሰላም መጣን ይላል አዎ ነው። ግን ቢሆንም ከዚህ በኋላ ግን ለምትሄደው ቦታ ለምታውቃቸው ሰዎች ሁሉ በርን መክፈት የለብህም። የተዋወቅከው የተግባባኸው ሰው ሁሉ ሁሉም አንድ አይደለም ተፈሪ። ከዚህ በኋላ ምንም አይነት ሰው ብትተዋወቀው ወደው አውጫዋለሁ ብለው ወደ ቤትም እንዳታመጣ ስትል ፋንቱ እውነቷ ነው ፋንቱ፣ እኔም የምለው እሱ ነው። ሰው እንዳታመጣ ወደዚህ እንዴና አሁን ደግሞ ሁለታቸው አንድ ሆናቸዋልሳ እያለ ይላቸዋል። ኖ አንድ መሆንነት ሳይሆን አባዬ፣ እውነቷን ነው። ምክንያቱም በደንብ ሳታቀው ነው ደግሞ። እኮ እዛ ተኩስ አለማምድሃለሁ ብዙ ነገር አሳይሃለሁ ብሎኝ እኮ ነው የሸወደኝ። ደግሞ ኧረ ከዚህ በኋላ እንደውም የትም አልሄድም። የሀገሩ ርቀት ሁሉ ነገሩ ረረረ ሲል ይማረራሉ። ፀደይ አይዞሽ ሽ ይቅርታ፣ ደግሞ ለተፈጠረው ነገር ሲላት አረ ችግር የለውም ጋሽ፣ ይሄኮ አንተሁን ብለህ ያደረግከው ነገር አይደለም። ግን እኔ ደግሞ እንደው ትንሽ እያዘንኩትና እየተበሳጨሁት የፋንቱ መታገቷ ነው ሲል እኔን እኮ እያገቱኝ ያው፣ እሱ እኔን ከያዙኝ ትፈቅዳለች እንድናገባት ለጋብቻ ትፈቅድልናለች ብለው አስበው እኮ ነው። ያን ነበር እየጠየቁኝ የነበረው ፍቀጃ አትፈቅጅም እያሉኝ እየነበረ እንጂ ሌላ ነገር በእኔ ላይ ጉዳት የሚያደርሱት ነገር አልነበረም፣ ስትል ፋንቱን ትመልስለታለች። ውይ ጉድ፣ እንዲ ምን አይነት ሀገር ነው ጭራሽ ጠለፋ ሲል ሉል፣ ግን ከኔ ቀምተው ሊወስዱብኝ ነበር እያለ በውስጡ እያሰበ ነበር ስለ ፀደይ። እናም በቃሽ፣ አሁን ይህን እንትንን በለው እንርሰውና ይህንን ወሬ አሁን፣ እርቦናል፣ ስለዚህ ምግብ ፍለጋ ሲል ይጠይቃል። ሉልም አሁንም እርቦኛል፣ ምግብ የሚበላ ሲል በቃ፣ ነይ ፀደይ ፀደይ እኔ ምግብ እንስራ አብረን እስትላታለች ፋንቱ እሺሩና ቦርሳቸውን ይዘው ልምፀደይም የሩድን ቦርሳ ይዛ ወደ መኝታ ቤት ሻንጣቸውን ካስገቡ በኋላ ነይስኪ ፀደይ ትልና ፋንቱ እኔ ምልሽ ግን አንድ ነገር እስኪ ልጠይቅሽ ፀደይ አሁን ሁሉም ነገር እሺ ሆነ፣ ግን አሁን የሚያስፈራኝና የሚያሰጋኝ ነገር አለ ስትላት ምንድነው ማየ ትላታለች። እኔ ታውቂያለሽ ከዚህ ቤት እንደማልወጣ ምክንያቱም ተፈሪ ባሌ፣ ትዳሬ፣ ሁለ ነገሬ ነው። እናም አንቺ ግን ቤት ልከራይልሽና እባክሽን የቤት ኪራይ የከፈልኩልሽ ተቀመጭ ስትላት እንደ እማዬ፣ ምን ማለትሽ ነው? ከዚህ በላይ የሚመጣ ነገር አለ እንዴ? አንቺ ለትዳርሽ እንደምትው እኔ ደግሞ ለአንቺ መኖር አለብኝ። አንቺ ለእኔ እንደምትኖሪው እኔም ለአንቺ ለእናቴ መኖር አለብኝ። ስለዚህ እናቴ አይካልሽ መሄድ ካለብን ሁለታችንም ትዳሩን ታዩና አብረን እንሄድ ስትል፣ በፍጹም እኔ የማልሄድም ትላለች ፋንቱ። እናም እሺ ታዲያ ምን ማድረግ ይሻለኛል ስትል፣ በቃ እኔ የማልሄድም እዚሁ አብረን እንኖራታለን እንጂ ምንም የሚመጣ ነገር ደግሞ የለም ከዚህ በኋላ ማየ ምንም እንዳታስቢ፣ በቃ ሞትም ከመጣ አብረን እንሞታለን ስትል፣ እሺ በቃ እሺ ብትይ ላይ ነበር ግን ደግሞ ካላልሽ ምንም ማድረግ አልችልም ትላትና፣ በቃ እሺ መግቡን እንስራ አይሉና ወደ ጊጅን ይገባሉ። ከዛም ደግሞ ጸደይ ውጭ እየጠረገች እያለ ፀደይ ልዑል ወደ ውጭ ወጣና ሲያያት ደጅ እየጠረገች ነበር። እንዴ ፀደይ ጽዳት ጀምረሻል እንዴ? ሲላት በዚህ ጠዋት ይላታል። እንዴ ላንተ ነው እንጂ እኮ ጠዋት ሳቱ ሂዷል፣ አላየውም እንዴ ስትል እንዴ ሳት ሂዷል እንዴ? እኔ እኳ አላየሁትኝም። አይገርምሽም ይላታል። አዎ ሰዓት ረፍቷል። እና እንዴት ነሽ? ድካሙ እንዴት አድርጎሻል? ምንም አይደለም፣ ደህና ነኝ። እና የትደሆኖሽ አባዬና ፋንቱ? አባዬ

ፋንቱ ደግሞ ልቅሶ ምደርስበታለኝ ብላ ሄዳለች ስትለው እሺ፣ እና አሁን ቁርስ የለም የሚበላ ሰጭኝም ሲላት እንዲህ ሰጥሃለሁ እንደውም እኮ እስከምትነሳ እየጠበኩኝ ነው እንጂ እሱ እቃ ልገዛ ልወጣ ነበር ይላታል። እሺ እኔ ልግዛልሽ እና ልምጣ ሲላት አይ ወንድ የሚገዛው አይደለም እኔ ራሴ ነኝ የምገዛው ስትለው እሺ ይሁንልሽ፣ ስለዚህ በቃ ቁርሴን ስጭኝ ይላታል። በልሽ ግባ ትለው። ና ወደ ውስጥ ከገባ በኋላ ቁርሱን አቅርባለት እሷ ቃለት ገዛ ትወጣለች። እቃውን ገዝታ ስትውጣ ከዚህ በፊት ሉልን እየደበደበው ልጅ የእሱ ጓደኛ ነበር። እናም ከልጁ ጋር ተወዳድረው ስለነበረ እሷን ካናገርካት ጎበዝ ነህ። ምክንያቱም ልጁ ከዚህ በፊት አናዶኝ እኔ መትቼዋለሁ። ስለዚህ ግን ደግሞ ቅድስት ማለት የፍቅር ጓደኛ ናትሽ ይሁልክ ነግር ያለው እንዳል ሰዓት ሲለው ችግር የለውም፣ ስልኳን ተቀብዬ አዋርቻት ካልመጣውን አይደለሁም ይለዋል። እሺ ይልና ሲሄድ አውቆ የሚያልፍ ይመስልና ገፍተር ሲያደርጋት ቅድስት ትወድቃለች። ከዛም ተነስታ ከተወደቀች በታንቲያ መሀል እንዴት